ብዙ ወንዶች የሴትን ልጅ ልብ ለማሸነፍ ገንዘብና ቁሳዊ ነገሮች ብቻ እንደሚያስፈልጉ ያምናሉ። አንዳንዶቹ ገንዘብ ካለ የትኛዋንም ሴት ማሸነፍ ትችላለህ ይልዋል። እርግጥ ነው እኛ ሴቶች ከውጪ ስንታይ ውስብስብ ልንመስል እንችላለን። ነገር ግን ዛሬን እህትህ የምነግርህን ስድስት ከባድ እውነታዎች ስታውቅ ሴት ልጅ ውስብስብ ሳትሆን ህይወትን የምታቀል ትሆንልሃለች። የፍቅር ህይወትም ጥልቅና አስደሳች ይሆናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከመጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር እንመካከራለን እንማማራለን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ዛሬ ትንሽ ጠንከር ጠንከር ያሉ እውነቶችን ነው የምነግራችሁ ስለኛ ስለ ሴቶች። አንዳንዶቹ መቀበል ሊከብዳችሁ ይችላል፣ ግን ደግሞ እውነት ነው። እነዚህን እውነቶች ማወቃችሁ የፍቅር ግንኙነታችሁ እንዳልኩት አስደሳችና ጥልቅ እንዲሆን ያደርግላችኋል። ሴቶችን መረዳት ትችላላችሁ። ከዚህ ቪዲዮ በኋላ ሴት ልጅ ውስብስብ ናት በፍጹም አትሉ። እስከመጨረሻው ተከታተሉ። የመጀመሪያው መራር እውነታ ምንድን ነው? ሴት ልጅ ከሷ የተሻለን ወንድ ትመርጣለች። አሁን ለፍቅር ግንኙነትም ሆነ ለትዳር ሴት ልጅ በምትመርጥበት ጊዜ፣ በምትቀርብበት ጊዜ ከሷ የተሻልክ መሆንህን አለመሆንህን ታረጋግጣለች። ይህ እንግዲህ ያለ እውነት ነው መቀበል ማመን ያለብህ እውነት። ከሷ በተሻለ ደግሞ በብዙ መንገዶች ነው። ምናልባት ለአንዷ ሴት በትምህርት ሊሆን ይችላል። ለአንዷ ሴት ደግሞ በገንዘብ ሊሆን ይችላል። ለአንዷ ደግሞ በአስተሳሰብ ሊሆን ይችላል። በምንም ይሁን በምን ግን ከእሷ ተሽለህ መገኘት ይኖርብሃል። ያ ካልሆነ ከእሷ ያነስክ መስሎ ከተሰማት ከአንተ ጋር መሆን አትፈልግም፣ ፍቅር መጀመር አትፈልግም፣ ሲያልፍም ደግሞ ትዳር ውስጥ መግባት አትፈልግም። ይህ የሆነበት ምክንያት ምንድን ነው? ሴት ልጅ የምትደገፍበት የምትተማመንበት፣ መሪ የሚሆናት ወንድን ስለምትፈልግ ነው። ተፈጥሯችንም ነው። ወንድ ልጅ እንደ ወንድ የሊደርነት ሮል ነው አይደለ ያለው። ሴት ልጅ ደግሞ የረዳትነት ሰፖርት የማድረግ አይደለ ማኔጅ የማድረግ ሮል ነው ያላት እና እነዚህ ሮሎች የተፈጥሮ ግዴታዎቻችን ስለሆኑ ያንን እንፈልጋለን። ሊድ የሚያደርጋት ወንድ ደግሞ ከእሷ እንዲሻል ትፈልጋለች። በእውቀት እንዳልኩት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በአስተሳሰብ ነገሮችን በመረዳት ስሜትን ማኔጅ በማድረግ ሊሆን ይችላል ብቻ እሷ ይሄ ነው ብላ በምትመርጣቸው ነገሮች ከእሷ የተሻለ ከሆነ እንድትገኝ ትፈልጋለች። ስለዚህ ሴት ልጅን አፕሮች በምታደርግበት ጊዜ፣ በምታወራበት ጊዜ፣ በምትቀርብበት ጊዜ፣ ወደ ፍቅር ግንኙነት በምትሄድበት ጊዜ ይሄንን ነገር ኮንሲደር ማድረግ ይኖርብሃል። ምክንያቱም ሪያሊቲ ስለሆነ እውነታ ስለሆነ ማለት ነው። ይህን ስላችሁ ደግሞ አንዲት ሴት ከእሷ በእውቀት ያነሰ በገንዘብ ያነሰ ወይም በሌላ ነገር ያነሰ ወንድ በፍጹም ዴት አታደርግም ወይም አታገባም ማለት አይደለም። በአንዱ ነገር ቢያንስ በአንዱ ደግሞ የበለጣት እንደ በለጣትም የተሰማት ያመነችበት ነገር ሊኖር ይችላል። ይሄ ነው ተብሎ እንደየሰው የሚለያይ ስለሆነ እንደየሴቱ ማለት ነው። አንዷ ሴት የምትመርጠው ከሌላ ሴት የሚለያይ ስለሆነ ይሄ ነገር ላይ በእውቀት ልትበልጣት ይገባል ግድ ነው፣ በገንዘብ ልትበልጣት ይገባል ግድ ነው ብዬ የምነግራችሁ ስፔሲፊክ የማደርገው ነገር አይደለም እንደየሰው ስለሚለያይ ግን እንዳጠቃላይ ግን ከእሷ የተሻለ ከሆነ እንድትገኝ ትፈልጋለች። የተሻለ ከእሷ የሚበልጣትን ወንድ ትመርጣለች ሴት ልጅ። የመጀመሪያው መራር እውነት ይሄ ነው። ተከተሉ። ሁለተኛ የሴት ልጅ ፍላጎት ሁኔታዊና ተለዋዋጭ ነው። እኛ ሴቶች ስሜታዊነት በጣም ያጠቃናል። ኢሞሽናል ነን። ብዙ ጊዜ የምንፈልጋቸው ነገሮች እንደ ሁኔታው እንደ ቦታው የሚለዋወጡ የሚቀያየሩ ነገሮች ነው የምንፈልገው ግን እነዚህ ሁኔታዎች ምንም እንኳን የሚቀያየሩ ቢሆኑም በፍጹም የማይቀያየር የማይለዋወጥ ደግሞ አንድ ወሳኝ ነገር አለ። ይህም ደግሞ ምንድነው? ሴት ልጅ ለአንተ የምታሳየን ፍቅርና ክብር የሚወስነው የአንተ ቆራጥነትና አላማ መኖር ጠንካራ መሆን ነው። እነዚህን ነገሮች ከቦታቸው ካጣቻቸው ለአንተ ያላት ነገር በጣም እየወረደባት ይመጣል። እንዳልኳችሁ፣ ስሜቷ፣ ፍላጎቷ ሴት ልጅ እንደየ ሁኔታው ይቀያየራል። ገና ፍቅር ስጀምሩ ከአንተ የምጠብቀው ከዛ፣ በሆነ ስቴፕ የምጠብቀው ከዛ፣ ስታገባ ከዛ ወልድ እናት ስትሆን ልጆች ሲመጡ ይለያያል። በቃ እንደሚሰማት ስሜት ከአንተ ኤክስፔክት የምታደርገው ነገር እየተለያየ ነው የሚመጣው። ከስሜት ጋር በጣም አታችድ ስለሆነን ማለት ነው። ሴቶች ግን እዚህ ጋር አንድና አንድ የማይቀየር ነገር አለ። አንተ ቆራጥ እስካልሆንክ ድረስ፣ አንተ ጠንካራ እስካልሆንክ ድረስ፣ ወይም ደግሞ አለ አይደለ፣ ወላዋይ አይነት ካራክተር ሲኖርህ በፍቅር ግንኙነቱ ላይ ሊሆን ይችላል፣ በህይወትህ በአላማ ጉዳይ ላይ ሊሆን ይችላል። በፊት ከነበረህ አቋም ከወረድክ በአስተሳሰብ ወይም ደግሞ በምታደርገው ነገር በጥረትክ ከወረድክ ከአቋምህ ከተዛነፍክ የምትሰጥህን ክብርና ምትሰጥህን መውደድ አታገኘው። እዚህ ላይ ምንም ድርድር የለውም። በቃ በአቋም ስትገኝ ስትለፋ፣ ስትጠነክር፣ ስትበረታ እነዚህ ተለዋዋጭ ነገሮችን መቋቋም መቀበል ትችላለች። ምንም ችግር የለውም። እነሱ ተሟሉም አልተሟሉም ከአንተ ጋር ያላትን ነገር መቋረጥ ደረጃ የሚያደርሱ ነገሮች አይደሉም። ዋናው ነገር መሰረቱ ከአንተ ጋር ላላት ነገር የራስህ አቋም በአላማህ መጽናት የመሪነት ቦታ ላይ መገኘት ነው። እና ይሄ በጣም ወሳኝ ነው። እዚህ ላይ ዝንፍ እንዳትሉ። ወንዶች መሪነት ኳሊቲያችሁ ላይ ወይም የመሪነት እስኪላችሁ ላይ በደንብ አድርጋችሁ ስሩ። ሶስተኛ ሴት ልጅ የማህበራዊ ሁኔታዎች በጣም ያሳስቧታል። ወይም ደግሞ እንዴት ነው ሰዎች የሚሰጧት ነገር፣ ሰዎች የሚሰጧት ሀሳብ፣ ሰዎች የሚሰጧት አስተያየት በምርጫ ጀጅ የምትደረገው ነገር በጣም ትልቅ ቦታ ይይዛል በህይወቷ ውስጥ ማለት ነው። በተለይም ደግሞ ይሄ እንደ አለም ነው፣ ግን በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ውስጥ ባህላችን፣ አኗኗራችን፣ የማህበረሰባችን ሁኔታ ሴት ልጅ በጣም ለነዚህ ነገሮች ቫሉ እንድትሰጥ ያደርጋታል። አይታችሁ ከሆነ ማንን ያገባቸው ሰፈር ውስጥ ታውቃት ሴት ከሆነች ማንን ያገባችው፣ ምንድን ነው ምን አለው አይደል? የሚባሉ የሚጠየቁ ነገሮች አሉ። ሴት ልጅ እንደ ሴት ኤክስፔክት የሚደረግባት ነገር አለ። እኛም ስናድግ ያንን ይዘን የምናድገው ነገር አለ። እንደዚህ ነው ማድረግ ያለብኝ። ውሳኔዎቻችን ላይ፣ ምርጫዎቻችን ላይ፣ ፍላጎቶቻችን ላይ የማህበረሰብ ኢንፍሉዌንስ በጣም አለብን፣ በጥሩም አንዳንድ ጊዜ ደግሞ በመጥፎም። ያልሆነ ሰው ላይ መውደቅ ይኖራል አይደለ በዚህ እድሜ ማግባት አለብኝ ብለን እናስባለን። በዚህ እድሜ ልጆች መውለድ እኮ አለብኝ፣ በዚህ እድሜ እኮ እንደዚህ መሆን አለብኝ፣ ጓደኞች ያገቡ የምንላቸው ነገሮች አሉ። በቤተሰብም በማህበረሰብም ብዙ ተጽዕኖ ይደርስብናል፣ እና እነዚህ ነገሮች እንዳሉባት ማወቅ ብዙዎቻችሁ ወንዶች ትረሳላችሁ። በቃ ሴት ልጅ እነዚህ ተጽዕኖዎች፣ የማህበረሰብ ነገር እንደሚያሳስባት እንደሚያስጨንቃት፣ አፕሩቫል ማግኘት እንደምትፈልግ ትክክል ነው ትክክል አይደለም አይደለም፣ ግን በቃ ያንን እንፈልገዋለን ጀጅ እንደረጋለን። በምርጫችን የፍቅር ግንኙነት ላይም ትዳር ላይም በምርጫችን ጀጅ እንደረጋለን፣ እና ያ ነገር ደግሞ በጣም ያሳስበናል ኢንፍሉዌንስም ያደርግብናል። ሌላኛው ከዚሁ ጋር ተያይዞ የሚነሳው ደግሞ ውድድር ነው፣ ፉክክር ነው። በቃ በጣም ከባድ ነገር ነው ለእኛ ይሄ። ከጓደኞቻችን ጋር እንወዳደራለን፣ ዛሬ ካገኘናት ሴት ጋር እንወዳደራለን፣ እዚህ ሶሻል ሚዲያ ላይ ከምናያት ሴት ጋር እንወዳደራለን። እነዚህ የውድድር ስሜቶች በራሱ የሚፈጥሩብን ጥሩ ያልሆነ ስሜት አለና ትክክል ነው ማለት ሳይሆን ይሄን ነገር ግን ሊሰማን እንደሚችል ማወቅ እና ወደ ማቹሪቲ እንድንመጣ እነዚህ ስሜቶች ኦኬ ይሰማሉ፣ ግን ትክክል አይደሉም። በዚህ መልኩ ደግሞ ማሻሻል አለብሽ ወደሚለው እንድታመጣት ያስፈልጋል። ይህን ግን ማድረግ የምትችለው መጀመሪያ ስትረዳት ነው። እንደ ሴት ይሄ ስሜት ሊሰማት ይችላል የሚለውን ነገር ማወቅ ስትችል በጣም ብዙ ነገርን መቀየር ትችላለህ። አራተኛ ስሜታዊ ደህንነት ኢሞሽናል ሴኩሪቲ ለሴት ልጅ በጣም ትልቅ ነገር ነው። በጣም ማለት ነው። ከአንተ ጋር ስትሆን እንደማትሆን ከአንተ ጋር ስትሆን ምንም ነገር እንደማይነካት ማወቅ፣ ሰላም እንደሆነ ማረጋገጥ፣ ስሜቷን መጠበቅ፣ ስሜቷን መረዳት። ቅድም እንዳልኳችሁ ሶስተኛ ላይ በማህበረሰቡ እንደዚ አይነት ኢንፍሉዌንስ ሊደርስባት ይችላል፣ ያንን አንደርስታንድ ማድረግ፣ በምርጫዋ በሁኔታዎች ጀጅ እንደምትደረግ አውቀክ በቃ ችግር የለውም እንደዚህ ቢሰማሽ እኮ ኖርማል ነው ግን እንደዚህ ደግሞ አድርገን ማሻሻል እንችላለን ብለን የተሰማትን ነገር ቫሊዴት አድርገን ግን ደግሞ ከዛ እንድትወጣ ወደ ትክክለኛው መስመር እንድትመጣ ደግሞ ስታግዛት ስሜቷን ስትረዳት የተሰማት ነገር እሷ ጋ ብቻ እንዳልሆነ የተሰማት ነገር እሷ ኖርማል ስላልሆነች እንዳልሆነ እንዲሰማት ማድረግ በቃ ስሜቷን መጠበቅ፣ ስሜቷን መረዳት። ስሜቷን መጠበቅ ሲባል ደግሞ እሷ በስሜት ስትመራ በዛው አንተ ማብረግ ተመርተህ ተያይዞ መውደቅ አይደለም። ወደ ትክክለኛው ከስሜታዊነት ወደ መውጣት ማቹርድ ወደ መሆን እንድትመጣ ማድረግና ማገዝ ከአንተ ይጠበቃል። እንግዲህ ስሜታዊ ደህንነት ማለት እንዴት ልበላችሁ፣ በቃ እርፍ የምንልበት አይነት ሰው አለ አይደለ? ከእሱ ጋር ሁኜ ምንም አልሆኑም፣ ከእሱ ጋር ሁኜ ሰላም ነው፣ ይረዳኛል፣ ያውቀኛል የምንለው አይነት ሰው አለ አይደለ? ያንን አጥብቃ ትፈልጋለች። አሁን ብዙዎቻችሁ የምታስቡት ያው የተሳሳተም ነገር ስላለ ነው ይገባኛል። በቃ ሴት ልጅ ገንዘብ ካገኘች ሴት ልጅ ይህን በቃ፣ ስራ ዝም ብለ ስራ፣ ይህንን ተወው እንደውም ይህንን ላይፍ የፍቅር ግንኙነት ምናምን እንደዚያን ነገሮች ምን ያደርግልሃል? አቲ ዝም ብለ ስራ ስራ፣ ዝም ብለ ብር አገኝ፣ ከዛ በኋላ ሴት ልጅ እራሷ ትመጣለች የሚል አይነት መደምደሚያ ላይ ራሱ የደረሳችሁ ብዙ ወንዶች እንዳላቸው አውቃለሁ። ያ ግን በጣም ትልቅ ስህተት ነው። ጥሩ ሴት መልካም ሴት የምትፈልግ ከሆነ እነዚህን መራር ትንሽ ለመቀበል የሚከብዱ ግን እውነት የሆኑ ነገሮችን ማወቅ እና መረዳት ይኖርብሃል። ከዚህ ውጪ ጥሩ ሴት መልካም ሴት አንተን ብላ ላይክ ያፈራኸውን ሀብት ያፈራኸውን ገንዘብ ሳይሆን አንተን ብላ የምትመጣ ሴት የምታገኝበት ደስተኛ ህይወትም የምትኖርበት መንገድ የለም። በቃ ብቸኛው መንገድ ሴት ልጅን መረዳት ነው። የሴት ልጅ ተፈጥሮ ይሄ ነው የሚለውን ነገር ማወቅና ያንን ተረድተክ በዛ መልኩ እሷን እየተረዳት እየተጋገዛችሁ ጎዶሏችንን ልንሞላ ነው አይደለም? አንዳችን የአንዳችንን ጎዶሎ ሴት እንደ ሴት ያለባትን ጎዶሎ ወንድ ልጅ ሊሞላ ወንድ ልጅ ደግሞ እንደ ወንድ ያለበትን ጎዶሎ ሴት ልጅ ልትሞላና እየተጋገዝን እንድንኖር ነው አደለም? ስለዚህ ያንን መረዳት ያስፈልጋል። ሙሉ ብሎ ነገር የለም። ይሄ ገንዘብ ስራ፣ ዝም ብለህ ምናምን ብሎ ነገር የለም። የፈለገ ገንዘብ ብትሰራ አንተን ፈልጋ የምትመጣ ሴትን ከዚህ መንገድ ውጭ ማግኘት አትችልም። አምስተኛ ሴት ልጅ ደካማ ጎንህን በደንብ አድርጋ ማየት ትችላለች። በደንብ ማለት ነው። ብዙ ጊዜ ብዙ ቪዲዮዎቼ ላይ ሴት ልጅን በፍቅር ለማሸነፍ ኮንፊደንስ ይኑር፣ ስታናገራት፣ በዚህ መልኩ እንደዚህ አድርግ፣ አላማ ላይ ምናም የሚሉ ነገሮችን ነግራቸዋለሁ። ብዙ ቪዲዮዎቼ ላይ ማለት ነው። ያ የሆነበት ምክንያት ለምን እንደሆነ ታውቃላችሁ? ሴት ልጅ ድካምህን በደንብ ዲቴክት ማድረግ ስለምትችል ነው። ኮንፊደንስ ከሌለ የምታደርገው ነገር ከሌለ በቃ የሆነ እንከኖችን ደካማ ጎኖችን ቀርባ ሳታይ ሳታገኘ ሳታወራ ማየት ትችላለች። ይህን ያህል ፓወርፉል ነው። በቃ እይተዋ ማለት ነው። እንከኖችን ደካማ ጎን ስልህ ይሄ ሰው ሆኖ ደካማ ጎን የሌለው እኮ የለም አደለ? ግን ይሄ ያሉ ጥሩ ኳሊቲዎች አትራክት እንደሚያደርጓት ሁሉ እነዚህ እንከን ብለን የምንዘረዝራቸው ደካማ ወንድ የሚያደርጉ ነገሮች ደግሞ በደንብ ጎልተው ይታዩዋታል እና ኢግኖር ታደርጋለች ትሸሻለች፣ እድል እንዳትሰጥህ ያደርጋታል። አንዳንድ ጊዜ ሴት ልጅ ችላለችኝ፣ ኮራችብኝ፣ ልቀርባት ስል እንደዚህ ታደርጋለች ምናምን የሚሉ ጥያቄዎችን ብዙዎቻችሁ ትጠይቁኛላችሁ። ለዛ ጥያቄ ትክክለኛ መልስ የሚሆነው ነገር ይሄ ነው። ደካማ ነገራችሁን ደካማ ጎናችሁን ስላየች ነው የምትሸሻችሁ። እስኪ ራሳችሁን ጠይቁ፣ ራሳችሁን መርምሩ። ምን ስታደርጉ ነው የምታያችሁ? ለማናገር ስትፈሩ፣ ኮንፊደንስ ስታጡ ምንም የምታደርጉት ነገር ሳይኖር አላማችሁ ላይ፣ ህልማችሁ ላይ ሳትሰሩ ስታያችሁ እነዚህ ሁሉ ድክመቶች ተጠራቅመው ሄዳችሁ ስታናግሯት እድል እንዳትሰጣችሁ ወደ ህይወቷም እንዳታስገባችሁ ሁሉ አይመቸኝም፣ ሁሉ አልችልም እንድትላችሁ ያደርጋል። ግን ደግሞ በተቃራኒ ጠንካራ ነገራችሁን ካየች እሷ እራሷ ፈልጋችሁ ትመጣለች። ምክንያቱም ጥንካሬያችሁ አትራክት የሚያደርግ ትልቅ ፓወር ስለሆነ፣ ስለዚህ ሴት ልጅ ከርቀት ብዙ ሳትግባቡ ብዙ ሳትቀራረቡ ያላችሁን ደካማ ኳሊቲ በደንብ አድርጋ ታያለች። ምክንያቱም የምትፈልገው አይነት ወንድ አለ በውስጧ የተሳለ ማለት ነው፣ ጥሩ የሆነ ሊደር የሚሆን እነዚህ ሁሉ ኳሊቲዎች አሉ በውስጧ ማለት ነው። ይሄ ብላ ዝርዝር አይደለም፣ በቃ እንደዚሁ የተሳሉ አሉ፣ ጥሩ ሰው ጥሩ ወንድ ጎበዝ፣ ጠንካራ፣ ኮንፊደንስ ያለው እነዚህ ሁሉ ነገሮች አትራክት የሚያደርጉ ናቸው። እሷ ራሷ እንዲህ ብላ መዘርዘር የማትችላቸው ግን ባይ ዲፎልት የምታያቸው ነገሮች ናቸው። ስለዚህ ደካማ ነገርህን ዲቴክት የማድረግ ትልቅ አቅም ስላላት ሴት ልጅ ኢግኖር ስታደርግ ችላ ስትልህ ምንድንነው ያየችብኝ የሚለውን ነገር ማየት ያስፈልጋል። በመጨረሻ ደረጃ ስድስተኛ ላይ ማለት ነው ያስቀመጥኩልህ ምንድን ነው ኮሚኒኬሽን ታይፓችን ነው። እኛ ሴቶችና እናንተ ወንዶች ኮሚኒኬት የምናደርግበት መንገድ ቶታሊ ዲፍረንት ኦፖዚት በቃ ተቃራኒ ልንለው የምንችለው አይነት ነው። እኛ ሴቶች የምንናገረው የምናወራው ስሜታችንን ለመግለጽ ነው። በቃ የሆነ ቦታ እንደዚህ የሚያምር ልብስ አየው፣ ታክሲ ስመጣ አንድ ልጅ እንደዚህ ብሎ እንዴት እንዳናደደኝ፣ ወይኔ ጓደኛዬን እኮ አግኝቻት እንደዚህ ብለኝ እንደዚህ ሆኖ እንደዚህ። ሁሉ ነገር ስለ ኢሞሽን ነው፣ ስለተሰማን ስሜት ሐዘን፣ ደስታ፣ ንዴት፣ ብስጭት፣ ፍላጎት በቃል አይደለ፣ እነዚህ ስሜቶቻችንን ነው የምንገልጸው፣ በንግግራችን ማለት ነው። ብዙ እናወራለን፣ በቃ የተሰማንን ነገር ውስጣችንን። ደግሞ ያሳሰበን ያስጨነቀንም ነገር ካለ በመናገር ነው ሪሊፍ የምናገኘው፣ እረፍት የሚሰማን ማለት ነው። ስለዚህ እኛ ስናወራ፣ ኢትስ ኦል አባውት ኢሞሽን፣ በቃ ስሜታችንን መናገር መግለጽ ላይ ነው። እናንተ ወንዶች ደግሞ በምታወሩበት ሰዓት የምታወሩት ኢንፎርሜሽን መናገር፣ የሆነ መረጃ መንገር፣ ወይ ደግሞ ችግር መፍታት መቃይመዎቹ በቃ እንደዛ ነው። በቃ ቶሎ የሆነን ነገር ስትሰሙ እንዴት አርጌ ላስተካክል፣ እንዴት አርጌ ፊክስ ላርገው፣ ምን ላድርግ፣ እንዴት ይሻላል። በቃ ሁሉ ነገር ስለ መፍትሄ ስለ መስጠት እና የሆነ መረጃን ለሰዎች ስለመናገር ነው። ይሄ እንግዲህ የተፈጥሯችን ጉዳይ ነው። ይሄንን ነገር ደግሞ አንደርስታንድ ማድረግ ለኮሚኒኬሽን በጣም ያግዛቸዋል። በቃ የኛ ተፈጥሮ እንደዚህ ነው። ወንዶች እንደ ወንድ እንደዛ ነው የምትረዱት። ሴቶች ደግሞ እንደ ሴት እንደዚህ ነው የምንረዳው፣ እንደዚህ ነው ኮሚኒኬት የምናደርገው። ሶ ይህንን ነገር ስትረዱ፣ ስታውቁ ምን ማድረግ ትጀምራላችሁ? አንደኛ፣ ማዳመጥ፣ ሴት ልጅን ማዳመጥ። ለምን ኢሞሽናችንን የምንገልጽበት መንገድ ስለሆነ ስታዳምጣት ስትረዳት ቫሊዴት ስታደርጋት ብላ የተሰማትን ነገር ስትረዳት ላይ ካላደለ ተራ ነገር አደለኝ፣ መንገድ ላይ ያየችው ቀሚሱን ቢግ ዲል ነው። ግን ያንን መታ ለአንተ ስትነግረው ዋው ይገርማል፣ በጣም ወደሻል ማለት ነው፣ በጣም ቆንጆ ቀሚስ ነው ማለት ነው። ምን አይነት ነው እስኪ በደንብ ንገሪኝ እያልክ በደንብ ስታወራት በቃ ትልቅ ቦታ እንደሰጣሃት ይሰማታል። በጣም ትልቅ ቦታ ማለት ነው። ስለዚህ ያላት ነገር ለአንተ እየጨመረ ይሄዳል። አንተ ግን በቃ ትልቅ ነገር መስሎ አይታየም። ደግሞ ስለ ቀሚ ስታወራ አልሰማሃትምና ምን ይፈጠራል? የተለየ ስንት ነገር እያረኩላት ልትል ትችላል። ይሄ ግን ለእሷ ትልቅ ነገር ነው። ተረድታችኛል አይደለ? ስለዚህ ይህንን ማወቅህ ለፍቅር ግንኙነት በጣም ይጠቅምሃል። እንዳልኩት ጥሩ ሴት፣ መልካም ሴት አንተንና አንተን ብላ ብቻ የምትመጣ ሴት ከፈለክ እነዚህ ስድስት መራር ትንሽ ለመቀበል የሚከብዱ ግራ የሚያጋቡ እውነታዎችን ስለኛ ስለ ሴቶች ካወቅ እንግዲህ ሴት ልጅ ውስብስብ ናት የሚለውን ነገር ትተህ ህይወትን የምታቀል የምትረዳ የምታግዝ ሰፖርት የምታደርግህ ምርጥ ረዳት የሆነች ሴትን ማግኘት በፍቅር ማሸነፍ ትችላለህ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ካያችሁት ወዳችሁታል ማለት ነው ላይክ አድርጉት ይጠቅመዋል ቢሰማው ለምትሉት ጓደኛችሁ ወንድማችሁ ወዳጅ ዘመዳችሁም ሼር አድርጉላቸው በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳር ቲዩብን ሰብስክራይብ አላደርጋችሁ ምን ትጠብቃላችሁ አሁኑኑ ሰብስክራይብ አድርጉ ጉዞ ወደ መቶ ሺህ ጀምረናል በጣም በቅርቡ እንገባለን በጣም አመሰግናችኋለሁ ሁላችሁንም ወዳችኋለሁ ቻው